ኢየሱስ ሕይወት ነኝ ካላ ካለ በኢየሱስ ምትክ የሚመጣ ሌላ ሞት አለ። ዛሬ ወገኖቼ እነግራችኋለሁ፣ ኢየሱስ ሕይወት ነው፣ ኢየሱስ መንገድ ነው፣ ኢየሱስ እውነት ነው። ወገኖቼ እንደዚህ ይላችኋለሁ፣ በድቅድቅ ጨለማ ውስጥ ያላችሁ መጽሐፍ ሲናገር እንደዚህ ይላል፣ የዘላለም ሕይወት አላችሁ። እንደዚህ እኛ ምድር ላይ ኖረው የምንጠፋ ሰዎች አይደለንም። በሰማይ ላይ ሁለት አይነት ነገር አለ። አንደኛው የእግዚአብሔር መንግስት ነው። ሁለተኛው ደግሞ ያ ሰፊው መንግስት የሰይጣን ወንጀል የሚባለው። እንደዚህ ምን ቃል አለ? ማርቆስ 16 16 ላይ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ወገኖቼ ፍርድ እንዳያገኛችሁ ዛሬ ነግራችኋለሁ። ትድናላችሁ እመኑ በኢየሱስ ትጸድቃላችሁ እመኑ በኢየሱስ ያቆራ አላችሁ ለዛ ነው ሲጥፍ ማርቆስ እንደዚህ አለ አስራ ስድስት ላይ ያመነ የተጠመቀ ይድናል ያላመነ ግን ይፈረድበታል ወንድሜ መንገዱ አጭር ነው ሰው በልባው ነው ባፉ ከመሰከረ ይድናል እንደዚህ እላችኋለሁ ይውለት እውለት እላችኋለሁ እናቴ አለብህ ወንድሜ በአፍ መመስከር አለብህ ምን ብለህ ኢየሱስ ያድናል ብለህ ዛሬ ስለ እውነት እነግራችኋለሁ በዚህ አደባባይ እንዳዋዝ ነው የሱስ ጀጣ ነው ኢየሱስ የዘላለም አባት ነው አንድ ነገር ልንናገር ኢየሱስ የመግቢያ በራችን ነው እውነት እላችኋለሁ ይሉቻለን መዳን በሌላ በማንም የለም። እንድንበት ዘንድ የተገፋ የተገባ ለሰው ልጆች የተሰጠ ስም ሌላ የለምና፣ ስለዚህ በልጁ በኢየሱስ ክርስቶስ በማመን የዘላለም ህይወት እንድታገኙ፣ በልጁ በኢየሱስ ክርስቶስ በማመን የዘላለም ደህንነት እንድታገኙ ወንጌል ስበኩ። ሰዓት የለንም፣ ጊዜ የለንም። ከኢየሱስ ውጪ የማንሰብከው ለምንድን ነው? ኢየሱስ የመጨረሻ መልእክት የሆነው ለምንድን ነው? የዘላለም ህይወት ማግኛ ሌላ መንገድ ስለሌለ ነዋ። የለም፣ ሌላ ቢኖርና ብናወራ ጥሩ ነበር። የለም፣ ዝግ ነው። ምንም ነገር ከሞት በታች ነው። ምንም ነገር ከፍርድ በታች ነው። የዘላለም ህይወት ያለበት ብቸኛ መንገድ፣ አንድ መንገድ እኮ አይደለም፣ ብቸኛ ነው።